በኤሌክትሪክ ኃይል መቆራረጥ ምክንያት የተከሰተውን የትራንስፖርት መስተጓጎል ለመፍታት ርብርብ እየተደረገ መሆኑን የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ዋና ስራ አስፈጻሚ ኢንጂነር ታከለ ውማ ገለጹ። የኤሌክትሪክ ኃይል መቆራረጡ ላለፉት አራት ተከታታይ ቀናት በተቋሙ ላይ ተጽዕኖ ማሳደሩን በአጽንዖት ገልጸዋል። የተፈጠረውን መስተጓጎል ለማስተካከልም በቀጣይ ቀናት የጅምላ ጭነትና የኮንቴነር ጭነት አገልግሎት ለማመቻቸት እየተሰራ መሆኑን አረጋግጠዋል። በተፈጠረ የጸጥታ ችግር ከሰባት ነጥብ ሁለት ሚሊዮን በላይ ተማሪዎች ወደ ትምህርት ገበታቸው አለመመለሳቸውን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገለጹ። ሚኒስትሩንና የአማራ ክልል ርዕሰ መስተዳደር አረጋ ከበደን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች እና ባለድርሻ አካላት በተገኙበት በባህር ዳር ከተማ የክልሉ ትምህርት ንቅናቄ መድረክ እየተካሄደ ነው። ፕሮፌሰር ብርሃኑ በኢትዮጵያ አንዳንድ አካባቢዎች በተፈጠረ የጸጥታ ችግር ከሰባት ነጥብ ሁለት ሚሊዮን በላይ ተማሪዎች ወደ ትምህርት ገበታቸው እንዳልተመለሱ ገልጸው ግጭቶችን በአስቸኳይ መፍትሄ ሊሰጣቸው እንደሚገባ በአጽንኦት ስጋት አንስተዋል። የጋምቤላ ክልል ምክር ቤት አራተኛ የስራ ዘመን ሰባተኛ መደበኛ ጉባኤውን በጋምቤላ ከተማ እያካሄደ ነው። ምክር ቤቱ የክልሉን የ2017 የግማሽ ዓመት የልማትና መልካም አስተዳደር ዕቅድ፣ የጠቅላይ ፍርድ ቤትና የዋናው ኦዲተር መስሪያ ቤት የስራ ክንውን ሪፖርት አዳምጦ ውሳኔ እንዲያስተላልፍ ይጠበቃል። በተጨማሪም የቀጣይ ግማሽ ዓመት የተከለሰ የልማትና የመልካም አስተዳደር ዕቅድ፣ የተለያዩ ረቂቅ አዋጆችና ውሳኔዎችን አዳምጦ ውሳኔ ያስተላልፋል ተብሏል።